ጤና ይስጥልኝ ውድ የኢቫንጀሊካል ቴሌቪዥን ተመልካቾች፣ ዛሬ የብዕር ትሩፋት የተሰኘውን በመጽሐፍቶች ላይ የሚያተኩር ፕሮግራም ጀምረናል። የዚሁ ፕሮግራም ፕሮዲሰር ተስፋዬ ካሳን ሲሆን፣ አዘጋጅቼ የማቀርብላችሁ እኔ አለምሸት ሞገስ ነኝ። ይህ የብዕር ትሩፋት የተሰኘ መንፈሳዊ ጽሁፎችን የተመለከተ መጽሐፍ ዘወትር እሁድ በመስተንግዶ ዝግጅቶች ላይ የሚቀርብ ይሆናል። በብዕር ትሩፋት የመጀመሪያ ፕሮግራማችን እንግዳ አድርገን ያቀረብንላችሁ ዶክተር ተካሊኝ ድጉማ ነው። ዶክተር ተካልኝ ድጉማ በኢትዮጵያ የስነ መለኮት ትምህርት ቤቶች በማስተማር ይታወቃል። የተረፈውን ጉዳዮች በዝርዝር እሱ ይነግረናል። ወደ ዶክተር ተካልኝ ድጉማ ስሜ እንግዲህ ያው ተካልኝ ድግሞ አባላለሁ በአሁኑ ሰዓት በኢትዮጵያ ስነ መለኮት ድሕረ መረቃ ትምህርት ቤት ውስጥ አስተምራለሁ። እንዲሁም ደግሞ የመጽሐፍ ቅዱስና የቴዎሎጂ ዲፓርትመንት ቢብሊካል ቴዎሎጂካል ስቴዲ ዲፓርትመንቱን እሱን ዲፓርትመንት እመራ ይሄ በስነ መልኮት ዘርፍ ከማደርጋቸው ነገሮች አንዱ ነው። ከዛ ውጭ ግን የአናሲሞስ ከዚህ ማለት ከፕሮግራሙ ጋር የተያያዘ የሚሆነው የአናሲሞስ አሳታሚ ድርጅትንም ደግሞ በባላይነት የምመራ ይሆናል ማለት። በጣም ጥሩ። አሁን ጥያቄዎቻችንም ከዚህ እንዲጀምሩ ፈልገናል። እነህ መጽሐፍቶች ያሳተመው አናሲሞስ ነው። ስለ አናሲሞስ የምትነግረን ለመግቢያ ያህል፣ ማን ነው አናሲሞስ? መቼ ተቋቋመ? አላማውስ ምንድን ነው የሚለውን እስቲ ንገረን። አናሲሞስ አሳታሚ እንግዲህ ራእዩ የጀመረው የዛሬ ሁለት ዓመት አካባቢ እኔ ከደቡብ አፍሪካ የዶክትሬት ትምህርቴን ጨርሼ እንደተመለስኩኝ የማቴዎስን ወንጌል ኮመንተሪ መስራት ጀመርኩኝና እሱን ለማሳተም ስነሳ የነበሩ ተግዳሮቶች ነበሩ። ከተግዳሮቶቹ መካከል አንደኛው ማን ነው የሚያሳትመው የሚለው አንዱ ጥያቄ ነበር። ስለዚህ በኢትዮጵያ ውስጥ እስካሁን ድረስ በወንጌላውያን አማኞች ዘንድ ይሄ በአሳታሚ ድርጅት አማካኝነት ማሳተም የሚል ሀሳብ ብዙም የለም። ብዙ ግለሰቦች በራሳቸው ተነሳሽነት ተነስተው ያትማሉ መጽሐፍቶችንና ያንን ነው የሚያደርጉት። ስለዚህ አሳታሚ የሚባል ሀሳብ ባለመኖሩ የዛሬ ሁለት ዓመት አካባቢ ሀሳቡ ተጀመረ። ግን በዋናነት ግን ስራውን የጀመረው ግን የዛሬ ዓመት ነው። ኦክቶበር ውስጥ የዛሬ ዓመት ጥቅምት ውስጥ የዛሬ ዓመት ስራውን በይፋ የጀመረበት ነው። ያኔ ያደረግ ነው በዛ ላይ የመጀመሪያውን ሶስት መጽሐፎች የዛሬ ዓመት አካባቢ ሶስቱን መጽሐፎች አስመርቀናል። ይሄ እንግዲህ አናሲሞስ አሳታሚ የተቋቋመበት በዋናነት በዋናነት በቤተ ክርስቲያን ውስጥ ያሉትን ክፍተቶች ተመልክተን ነው። አንዱ ክፍተቶች ምንድን ናቸው? መድረኮቻችንን ስንመለከት ይዘት አልባ እየሆኑ ይዘት አልባ እየሆኑ መጥተዋል። ስለዚህ እንዴት ምን ቢደረግ ነው አገልጋዮቻችን ይዘት ያለው መልእክት ለህዝባቸው መስበክ የሚችሉት ማስተማር የሚችሉት? አንደኛው ጥሩ የሆኑ መጽሀፍቶችን ጥሩ ስነ መለኮታዊ ይዘት ያላቸው መጽሀፍ ቅዱሳዊ ይዘት ያላቸው መጽሐፎችን ብናዘጋጅና አገልጋዮች ይህን እነዚህ መጽሐፍቶች ቢያነቡ፣ ማለት ይዘት ያለው መልእክት ዝናብ ማለት ዳመናው ባዶ ያልሆነ ውሃ ያዘለ ዳመና ያለበትን መልእክት ማቅረብ ይችላሉ የሚል ሀሳብን በማንሳት ነው። እንግዲህ ወደዚህ የገባ ነው ማለት ነው። በጣም ጥሩ። አሁን እዚች ላይ ስለ አናሲሞስ ነው የምናወራው። ማተሚያ ቤቶች የራሳቸው ባህሪ ያላቸው ሁለት ባህሪ ምናልባትም አንደኛው በኃላፊነት መንፈስ በችም ይህ መንፈሳዊ አገልግሎት ስለሆነ ለመርዳትም ነው፣ በዚህ ረገድ ያለውን ችግር ለመቅረፍም ነው። ይህ ሲሆን አሳታሚ ድርጅቱ ከደራሲው ያለቀጣጣ ተቀብሎ ነው የሚያሳትመው ወይስ የራሱን ግምገማ አድርጎ ኤዲተሮች ይኖርታል፣ ሳንሱር አለው። መንፈሳዊ ኃላፊነትና ብቃቱን መዝኖ የማሳተም ኃላፊነትን ይወስዳል። እንዴት ነው አካሄዱ? እንግዲህ ይሄ የአሳታሚ ባህሪ ነው። እኛ ገር ትንሽ ያለው ኮንፊውዥን በአሳታሚ እና በአታሚ መካከል ልዩነት አለ። አታሚ ስንል ማንኛውም ነጋዴ የሆነ ማሽኑን ያለው መጽሐፍቶችን ማተም የሚችል ሰው እሱ አታሚ ነው የሚሆነው አሳታሚ ግን ስንል የፕሮፌቲክ ቮይስ አለው ምንድነው ነው የነብያዊ ድምፅ አለው ማለት ነው ማስተላለፍ የሚፈልገው መልእክት አለ ያን መልእክትን ይቆጣጠራል ማለት ስለዚህ የምናደርገው እኛ ሁለት አይነት መንገድ ነው የምንሄደው አብዛኛውን የምናደርገው ርዕሰ ጉዳዮችን እኛ እንመርጣለን። ለምሳሌ ካሉን ፕሮጀክቶች መካከል አንደኛው የኮሜንተሪ ሲሪስ ነው። ወደ ዘጠና የሚሆኑ ኮሜንተሪዎችን በሰላሳ ቋን በዘጠና ቋንቋ ለማሳተም አቅደናል ስለዚህ አሁን ኮሜንተሪ ሲሬሱ የኛ ነው የራሳችን ኤዲቶሪያል ፖሊሲ አለን የአጻጻፍ ስልት አለን ይዘቱን የሚገመግሙልን ሰዎች አሉ ቋንቋውን የሚያሳምሩልን ግድፈቶቹን የሚያስተካክሉልን ሰዎች አሉ ያንን ሁሉ ሂደት አልፎ ኤዲቶሪያል ፕሮሲጀር ስላለው ማለት ነው ይሄ እንግዲህ አንደኛው መንገድ ነው። ሁለተኛ የምናደርገው ይሄንን ራሳችን ሀሳቡን ስናመነጭ በቤተ ክርስቲያን ውስጥ ያሉ አንዳንድ ችግሮችን አይተን በዛ ላይ ጥናት እንዲያደርጉልን በሙያው ላይ በቂ እውቀት አላቸው ብለን የምናሰባቸውን ሰዎች ሄደን በዚህ ርዕሰ ጉዳይ ላይ እንደ ይጻፍ እንፈልጋለን፣ ፈቃደኛ ነው ትጽፋለህ እንለዋለን። ሰውየው ፈቃደኛ ከሆነ ከሱ ጋር ኮንትራት እንፈራረምና ይጽፋል። ግን እሱንም ቢሆን በኤዲቶሪያል ፕሮሰስ ውስጥ አሳልፈ ነው ነው ወደ ህትመት የምናመጣ። ይሄ እንግዲህ አንዱ መንገድ ነው። ሁለተኛ ደግሞ ቅድም ያልኩት ጸሐፊዎች እንዴት አድርገው እንደሚያሳትሙ ግራ ስለሚገባቸው ጽፈው ያዘጋጁት መጽሐፍን ሰዎች አምጥተው እኛ ጋር ይሄንን መጽሐፍ እስቲ አሳትሙልን ብለው ሲጠይቁን ይሄ ሁለተኛው መንገድ ነው። ጽፈው የጨረሱትም ራሳቸው ሀሳቡ የራሳቸው ነው ሲሰጡን፣ ያንን መጽሐፍ እኛ በምንገመግመው መንገድ አስገምግመን ገምግመን ብቁ ሆኖ ሲገኝ የእኛን ስታንዳርድ የሚመጥን ሆኖ ካገኘ ነው ለቤተክርስቲያን ይጠቅማል ብለን ካሰብን ወደ ህትመት እንገባለን ማለት ነው። እነዚህን ሁለቱም መንገዶች ነው የምንከተለው። ነው ግን በፐርሰንቴጅ እናስቀምጥ ካልን ዘጠና ፐርሰንቱ የእኛ ሀሳብ ብቻ ማለት እኛንን ሀሳቡን የምናመነጨው ግን አስር ፐርሰንት ግን ለሌሎች ሰዎች እድል እንሰጣለን። አሁን እንግዲህ ጸሐፊው ጽፎ ያዘጋጀውን የምትገመግቡበት ፐርሰንት፣ እሷ አስሯ ፐርሰንት እሷ ነች። እሷን ነው የሚያመጣት አሁን መገምገሚያችሁ የብቃት ደረጃው ምንድን ነው ያው መንፈሳዊ አተያይ ነው በእርግጥ ሰውየው ያየበትን መንገድ እናንተ ለማየት ውይይት ታደርጋላችሁ ወይስ አስቀድማችሁ አንድ ሰው ብቻ ሰውም በህትመት ሂደት ውስጥ ፒርቪው ይባላል ፒርቪው የምናደርገው ምንድን ነው ለምሳሌ አንድ ሰው በመንፈስ ቅዱስ ላይ መጽሐፍ ጽፎ ቢያመጣ በዚህ ጉዳይ ላይ ጥናት ያደረጉ ሰዎች አሉ ስለዚህ ምን እንላለን ሶስት ሰዎች እንመርጣለን በዚህ ጉዳይ ላይ ርዕሰ ጉዳይ ላይ ጥናት ያደረጉ ሰዎችና የሰውየውን ስም እንደብቃለን የጻፊውን ስም አንነግርም ለምን ካወቁት እርስ በራሳቸው ሊተዋወቁ ስለሚችሉ ከዛ ደግሞ የገምጋሚዎችንም ስም አንገልጽም ምን እናረጋለን ጽሁፉን ወስደን ለነዛ ሶስት ሰዎች እንሰጣለን ሶስቱ ሰዎች አንብበውት ይሄ መጽሐፍ መጽሐፍ ቅዱሳዊ ይዘቱ ትክክለኛ ነው፣ ለቤተ ክርስቲያን ይጠቅማል ብለው ሲያስቡ እነዛ ሰዎች በጽሑፍ ሪፖርታቸውን ሲያስቀምጡልን ያን ጊዜ ያንን ጥሩ ነው ካሉን እንወስደውና ወደሚቀጥለው ሂደት እንሄዳለን ማለት ነው። በዋናነት ግን በፒር ሪቪውድ የሚያልፉ ይሆናሉ መጽሐፍቶቻችን ማለት ነው። በጣም በጣም አሪፍ ነው፣ በጣም ድንቅ ነው። ግን ደግሞ ላይ የመጀመሪያው ለምሳሌ ርዕሰ ጉዳዩን እናንተ ናችሁ የምትሰጡት አንደኛው፣ ከዛ ርዕሰ ጉዳዩን ስትሰጡት የእሱ ስምምነት በምን ያህል መጠን ነው? ለምሳሌ ትወያዩበታላችሁ። ሀሳቡ እንዲገባው የምናደርገው ምንድን ነው የምንፈልገው ለምሳሌ እንደ አሳታሚ ራዕይ አለን። ራዕያችን የኢትዮጵያ ቤተክርስቲያን ጠንከራ በእግዚአብሔር ቃል ዕውቀት ጎልብታ ማየት ነው የምንፈልገው ስለዚህ በዚህ ርዕሰ ጉዳይ ላይ ዕውቀቱ አለው ብለን የምናስበውን ሰው እንጠራና በዚህ ርዕሰ ጉዳይ ላይ መጽሐፍ እንዲጻፍ እንፈልጋለን። ይሄ በቤተ ክርስቲያን ውስጥ እንደዚህ አይነት ክፍተት አለ፣ እሱን የሚሞላ ሰው እንፈልጋለን። ለምሳሌ አክል ይሄ አሁን ይሄን መጽሐፍ የኔን መጽሐፍ ብንወስደው አሁን የማቴዎስ ወንጌል ኮሜንተሪ፣ የዮሐንስ ወንጌል ኮመንተሪ የሰራልን ልጅ አክሊሉ ይባላል። አክሊሉን ጠርተነው አክሊሉ በዮሐንስ ወንጌል ላይ ኮሜንተሪ ትሰራለን አለ ወይ ብለን ጠየቅነው። እሱ አክሊሉ የኤቢሲው ዳይሬክተር ማለት ነው። ስለዚህ እሱ ተስማማ። ከዛ የኛ ፕሮሲጀር አለ፣ ማለት የአጻጻፍ ፎርማት አለን፣ ሂደቱን ነገር ነው። ከዛ እሱ ጽፎክ ሲያመጣ ስቲል አሁንም ፒር ሪቪውድ ይደረጋል። ከዚህ በፊት ማለት ሰተናቸው የሰጡን መልሶ ያስረከቡት ዶክመንት ግን ደረጃውን የመጠነ ስላልሆነ የጣልናቸው ዶክመንቶች አሉ። ስለዚህ ምንድን ነው የምናደረገው? ሁሉ ጊዜ የኛ ግብ የኢትዮጵያ ቤተክርስቲያን የእግዚአብሔር ቤተክርስቲያን ነች ብለን እናምናለን። የሚገባትም ምርጡ ነገር ነው። ለእግዚአብሔር የሚገባ ሁል ጊዜ ምርጥ የሆነው ነገር የተሻለው ነገር ስለሆነ የተሻለውን ነው። ለእኛ አገልግሎታችን ሁል ጊዜ የላቀ ጥሩ የሆነ መጽሐፍን ማቅረብ ይሆናል ማለት ነው። በጣም ጥሩ ነው። ያው ትላልቅ ተቋማት የሚያደርጉት እንደዚህ ነው። አሁን ለምሳሌ በስነ ጽሁፉም ረገድ እኮ ስነ ጽሁፋዊ ብቃቱ ከፍ እንዲል ማህበራዊ አገልግሎቱ ለህብረተሰባዊ ጠቀሜታው ምናምን ነው የሚገመገመው፣ ስነ ጽሁፋዊ ብቃት ወዘተርፈ አይደለም። እንደገና ደግሞ የመረጃውን ትክክለኝነትን ማረጋገጥ እግረ መንገድ አብሮ ይሄዳል። መረጃው ትክክለኛ ካልሆነ ገልብጦ ቢያመጣ ወዘተርፈ ኤዲቶሪያል ፖሊሲያችን ላይ በደንብ ግልጽ ነው። እሱ በደንብ ታይቶ ነው የሚወጣ። እሱ ነገር በጣም ጥሩ። ይሄ ጉዳይ ውስጥ ከዚህ ድረስ ከሆነ እንግዲህ አንድ ነገር ግልጽ ሆኗል። ምን ያህል አሳተማችሁ? በዚህ ጥረቶቻችሁ በዚህእንግዲህ ኢናጉሬት ከተደረገ ኦፊሻል ማለት በግልጽ ከተጀመረ አንድ አመቱ ነው ብለን፣ የዛሬ ዓመት ሶስት መጽሐፎችን አስመርቀናል። ከዛ በፊት የኔ መጽሐፍ የተመረቀ መጽሐፍ አለ። ከዛ አሁን ደግሞ ተጨማሪ የሚቀጥለው ሁለት ሳምንት ወይም ጥቅምት ዘጠኝ ላይ ስድስት መጽሐፎችን እናስመርቃለን። በአጠቃላይ እንግዲህ በአናሲሞስ ራዕይ ስር የተመረቁ ወደ ር የሚሆኑ መጽሐፍቶች ይሆናሉ ማለት ነው። የሚመረቁ መጽሐፎችን ጨምረን ካየ ናቸው ማለት እነ ናቸው እነዚህም። ከእነዚህ ውስጥ እነዚህ ሶስቱ መጽሐፎች አስቀድሞ የወጡ ናቸው። እነዚህ ሁለቱ ደግሞ ባለፈው ሁለት ወሩስ ጊዜ ውስጥ ለገበያ ያቀረቡ ናቸው። ተጨማሪ አሁን ማተሚያ ቤት ያሉና በሚቀጥለው ሳምንት ይወጣሉ ብለን የምናስባቸው ስድስት መጽሐፎች ይኖሩናል። አጠቃላይ እንግዲህ ለሚቀጥለው ይሄ ለጥቅምት ዘጠኙ ስድስት መጽሐፎችን እናስመርቃለን ብለን ተስፋ እናደርጋለን። ወደዛ ነው እየሰራ ነው። በጣም ጥሩ። በጥቅምት ዘጠኝ ማስታወቂያቸው ላይ ለየት ያለ የሂብሩን በኩረ ቋንቋ የያዘ የትርጉም መጽሐፍ እናሳትማለን ብለዋል። ስለዚያ እስኪ መግለጫ ሰጠኝ። እንግዲህ ይሄ የእብራይስጥ ማለት የመጽሐፍ ቅዱታ እብራይስጥ ቋንቋ ማስተማሪያ መጽሐፍ በኢትዮጵያ ታሪክ ውስጥ የመጀመሪያው ነው የሚሆነው። በየትኛውም ቤተ እምነት የተሰራ መጽሐፍ አይደለም። በኢትዮጵያ ውስጥም በእብራይስጥ ቋንቋ ማስተማሪያ በአማርኛ የተዘጋጀ መጽሐፍ የለም። ይሄ በጣም ትልቅ ታሪካዊ አንድምታ ያለው ያለው ነው ብዬ አስባለሁኝ። ፋይዳውም ደግሞ በጣም ብዙ ነው የሚሆነው። እንግዲህ የቢብሊካል ወይም መጽሐፍ ቅዱሳዊ ቋንቋ ስንል መጽሐፍ ቅዱስ የተጻፈበትን ቋንቋ ማለታችን ነው። ማለት የብሉ ኪዳን መጽሐፍቶች የተጻፉበትን ቋንቋ ማወቅ የሚፈልግ ሰው ማጥናት የሚፈልግ ሰው ሊያቀው የሚችል ማለት ቋንቋው መማር አለበት። እኛ አገር እስካሁን ድረስ ያሉት የእንግሊዝኛ ቋንቋዎቹና በእንግሊዝኛ ቋንቋ የተሰሩ የዕብራይስጥ ቋንቋ ማስተማሪያ መጽሐፎች አሉ። የስነ መለኮት ትምህርት ቤቶቻችን የሚጠቀሙባቸው ኤገስ ብንመጣ ወይም ኢቲሲ ብን ሲሄድ ወይ ሴሚናሪ ብንሄድ ሴሚናሪ ብንሄድ የምናገኛቸው የዕብራይስጥ ቋንቋን ይማራሉ። የሚማሩት ግን በእንግሊዝኛ ቋንቋ ነው። ያንን ነገር የሚማሩት ማለት እንግሊዝኛውን እንዲያናብብላቸው ማለት ነው። ማለት የተጻፉት በእንግሊዝኛው ሆኖ ዕብራይስጡን ነው የሚሰጣቸው ማለት ነው። ግን ያው እኛ አገር ያለው ችግሩ አንደኛው የእኛ ኢትዮጵያውያን በብዛት የእንግሊዝኛ ማለት በቅኝ ግዛት ካለመገዛታችን ሊሆን ይችላል፣ እንግሊዝኛ እውቀታችን በጣም ያንሳል። ብዙም እንኳን የተማርንም ብንሆን እንኳን እንግሊዝኛ ቋንቋ የመረዳት አቅማችን በጣም ያንሳል። የብራይስጡን ደግሞ ልዩ የሚያደርገው በአማርኛ እና በብራይስ ቋንቋ መካከል ብዙ መዛመድ አለ። መዛመድ ስላለ በአማርኛ ቢጻፍ የብራይስ ቋንቋ ማስተማሪያ መጽሐፍ ሰዎች በቀላሉ ሊረዱት ይችላሉ። መረዳታቸው ደግሞ ጠቀሜታው የመጽሐፍ ቅዱስን የበለጠ ለመረዳት በአማርኛ ወይ በእንግሊዝኛ አንብቦ ከመረዳት ይልቅ የብራይስጡን ሄዶ ቢነበብ ደግሞ በጣም ብዙ ነገሮችን ማወቅ መረዳት የተሻለ ይሆናል። መረዳታቸው በጣም የተሻለ ይሆናል። ይሄ አንደኛው ነው። ሁለተኛ የመጽሐፍ ቅዱስ ትምህርት ቤቶች ተጀምሯል። አሁን በእንግሊዝኛ የሚያስተምሩ መጽሐፍ ቅዱስ ትምህርት ቤቶች የነበሩ በጣም ብዙ ነበሩ፣ አሉ አረል እስካሁን ኤገስትን ብንወስድ ኢቲሲንም ብንወስዳቸው ሌሎችም አሉ የእንግሊዝኛ የሚያስተምሩ የመጽሐፍ ቅዱስ ትምህርቶች። አሁን ግን በጣም ብዙ የሆኑ በየቤተ ክርስቲያኑ እና በተለያዩ ድርጅቶች የተጀመሩ በአማርኛ ስነ መለኮትን የሚያስተምሩ ትምህርት ቤቶች አሉ። እነዛ ትምህርት ቤቶች ማጣቀሻ መጽሐፍ ያስፈልጋቸዋል። የዕብራይስጥ ቋንቋን ማስተማር ከፈለጉ የግሪኩን ቋንቋ ማስተማር ሲፈልጉ ምንም ይሁን ምን የጋሽ ብሉፅ ያሰሩት የግሪክ ቋንቋ ማስተማሪያ መጽሐፍ አለ። የዕብራይስጥን ለማስተማር ግን የለም መጽሐፍ፣ ምንም ነገር ማለት። ስለዚህ ይሄ መጽሐፍ መዘጋጀቱ ለአገልጋዮች ከምንጩ ሄደው ቅዱሳት መጽሐፍትን በኦሪጂናል ቋንቋ በተጻፉበት ቋንቋ እንዲያጠኑ ያደርጋቸዋል። የስነ መለኮት ትምህርት ቤት ተማሪዎች ደግሞ በገዛ ሀገር ቋንቋቸው በአማርኛ በደንብ በሚረዱት ቋንቋ የዕብራይስጥ ቋንቋን ማለት በዛ መጽሐፍ ቅዱስን እንዲያነቡ ያደርጋቸዋል፣ እንዲማሩበት ያደርጋል። ለመጽሐፍ ቅዱስ ትምህርት ቤትም ለአገልጋዮችም የሚጠቅም መጽሐፍ ይሆናል ብለህ ነው አሁን እኔ ያየሁት። አሁን ስትናገር ዶክተር በተደራሹነቱ በኩል ነው፣ ምክንያቱም የህብሩ ቋንቋ የዋዛ ስላልነበረ በትርጉም በአማርኛ በኩል እንጂ አሁን ይሄ እናት ቋንቋ በቀጥታ መጽሐፍ ቅዱስ ብሉይ የተጻፈበት የህብሩ ቋንቋ ወደ ግዕዝ ተተርጉሟል፣ ከግዕዝ እንደገና ወደ አማርኛ ነበር። አሁንም በቅርብ ጊዜ ያሉት ተርጓሚዎች ወደ አማርኛ ሲተረጉሙት ህብሩን እያጣቀሱን ነው ሂብሩና ጽሮ የግሪኩን እያጣቀሱ ስለሆነ እሱም ውሱን ስለሆነ በጣም ውሱንና የምንት ስለሆነ፣ እናንተ ግን አሁን ብዙ የቤተ የቴዎሎጂ ኮሌጆች ስለተከፈቱ ልነሱ ተደራሽ በማድረግ በኩል ጥቅሙ ወደር የለውም፣ ጥቅሙ ወደር የለውም። ምናልባት የመጀመሪያው የሚለውን ነገር እንድናስተካክል ነው። የመጀመሪያው ሲባል የተጠቀሙበት ነበሩና ነው። አሁን ስልሳ ስድስቱ መጽሐፍም ሲጠቀሙ የብራይስጥ ቋንቋውን ይጠቀማሉ። ብራይስጥ ነው ያውቃሉ። ለምሳሌ እኔ የብራይስጥ ቋንቋ ብዙም ባይሆን ከሶስት ኮርሶች ስጃለው፣ ዕብራይስጥ ቋንቋ ማለት ስለዚህ፣ ዕብራይስጥ ቋንቋ ማለት ትንሽ ትንሽ አነባለሁ፣ እጠቀምበታለሁ። መጠቀም እና መጻፍ፣ ዕብራይስጥ ቋንቋ መጻፍ ግን እስከ ዛሬ ደስ የለም። የመጀመሪያው ነው ይሄኛው የሚሆነው ማለት ነው። አይ እሱም ተሰርቶበታል ልልህ እኮ። ወደ ግሪክ ተሰርቷል። አሁን በግሪኩ ወደ ወደ ግዕዙ ግዕዙ ተሰሩ ወጥ ስላልሆነ ግዕዙም ራሱ ያምታታል። አሁን አንዳንዴ ከእንትኑ የመጣ ይባላል ከእብራይስጡ የመጣ መሃል ላይ እንትኑ የተቀላቀለ የአርማይክም አለበት ምናምን ይባላል እንደዛ ስለሆነ እንደገና ደግሞ ግሪኩ ከዘፍጥረት እስከ እንትኑ ድረስ አልተገኘም እስከ አዲስ ኪዳን ድረስ አልተሰራም። ያው ኢትዮጵያ ኦርቶዶክስን ነው የምልህ እሱ ተሰራው የለ በብራና በብራና ስትሰራ ይሄ አልተሰራም። እስከ 2014 ድረስ አልተሰራም። ስለዚህ በዚህ በዚህ በኩል ያለውን ክፍተትማ ይሄ በደንብ ይሞላል። በብዛትም በተደራሽነት በኩል በነፃነትም አማርኛውን ወክሎ ከተገኘ ትልቅ ነገርና አዲስ ነገር ነው። ይሄ ትልቅ ነገር ነው። እና አሁን ቅድምም ትንሽ ስንጫወት ላነሳ ላይ የሞከርኩት ይህንን የሂብሩ ቋንቋ ማስተማሪያ መጽሐፍ ማሳተም ወይም ማግኘት ተደራሽነቱን ማብዛት መንፈሳዊ መጽሐፍቶች ጋር ተያያዥነት ያላቸው መረጃዎች ሁሉ ለማግኘት በሂብሩ በእናት ቋንቋ የተጻፉትን ለማናበብም የቱን ያህል ይጠቅማል። እኔ በዛ የዕብራይስ ቋንቋን ማወቅ እንግዲህ በጣም ብዙ ጠቀሜታዎች እንዳሉት ተስፋ አረጋለሁኝ። ማለት ብዙ ነገሮች አሉት። ለምሳሌ ያክል ለምሳሌ የደርሲስ ክሮል የሚባል አለ። ደርሲስ ክሮል ማለት በግብፅ ሀገር ውስጥ በአንድ ዋሻ ውስጥ የተገኙ ጥቅሎች ናቸው። እነዛ ጥቅሎች ብዙዎቹ የተጻፉት በዕብራይስጥ ቋንቋ ነው የተጻፉት። ስለዚህ አንድ ሰው ማለት እንግዲህ ወደ ጥናቱ የስነ መለኮት ጥናቱ ከፍ ያለ ደረጃ ላይ እየደረሰ ሲሄድ ሰው እነዛን መጽሐፎች አሁን ብዙዎቹ ወደ እንግሊዘኛም አልተተረጉሙ፣ ወደ ሌላ ቋንቋ አልተተረጎሙም። በዕብራይስጥ ብቻ ስላሉ እነዛን መጽሐፎችም ለማጥናት የሚረዳው ዕብራይስጥ ቋንቋን ማወቅ ነው የሚሆነው ማለት ነው በራሱ እንትኑ በጣም ብዙ ነው የጠቀሜታው ማለት ነው። ለምሳሌ አክል የተሰሩ በፈረንጆች ሀገር፣ በተለያየ ሀገር የተሰሩ ትልልቅ ዲክሽነሪዎች አሉ፣ የብራይስ ዲክሽነሪዎች ማለት ነው። ያንን የብራይስ ዲክሽነሪ ለመጠቀም አንድ ሰው የብራይስ ቋንቋን ይሄ ቢብሊካል ሂብሩን ማወቅ አለበት። ካልሆነ መጽሐፎቹን እንኳን ገልጦ ለማየት እንኳን ይቸገራል ማለት ነው። ስለዚህ እነዚህ የኦሪጂናል ቋንቋዎችን ማወቅ የመጽሐፍ ቅዱስን ለሚያጠና ሰው ለግሉም ይሁን ለአገልግሎትም ይሁን የስነ መለኮት ጥናትም ለማድረግ የሚሆን ለሚያጠና ሰው የብራይስትን ቋንቋ ማወቅ ወሳኝ ነው የሚሆነው ማለት ነው። ስለዚህ ይሄ የዚህ መጽሐፍ ፋይዳ በቀላሉ የሚታይ አይደለም። በጣም ለኢትዮጵያ ቤተክርስቲያን ትልቅ በረከት ነው ብዬ የማስበው ይህንንም የጻፈውን ልጅ ማመስገን ፈልጋለሁ። የዚህ መጽሐፍ ጸሐፊ ነው ያደለው። ጸሐፊው ዶክተር መልአክ አለማየሁ ይባላል። መልክ አለማየሁ የሚኖረው በኬንያ ነው። የሚኖረው እዛ ባለ አንድ የስነ መለኮት ትምህርት ቤት ውስጥ በአንድ ዩኒቨርሲቲ ውስጥ ነው የሚያስተምረው። በጣም ጥሩ አርጎ የሰራው መጽሐፍ ነው። ትልቅ ለኢትዮጵያ ትልቅ በረከት ነው ብዬ ነው የማስበው። እኛ የእሱም መጽሐፍ አሳታሚዎች ነን። እንደዛ ነው። መጽሐፍ ቅዱሳዊ ሂብሩ የሚለውን ነገር ዶክተር ተካሌ ትንሽ እንድትነው። ምክንያቱም ሁለቱ የሁለት ዘመን ቋንቋዎች እንዳይሆኑ ቀደም ተነጋግረን የለ የሁለት ዘመን ቋንቋዎች ማለት ዘመናዊ ሂብሩ ከመጽሐፍ ቅዱሳዊ ሂብሩ ይልቅ በጣም ዘመናዊ ሆኖ ስለመጣ ብዙ የሚሰጠን መረጃ የለም። ስለቀደምቱ መጽሐፍ ቅዱስ ለማወቅ እና በዛ ረገድ ያለውንም ጥቅም በተመለከተ ይሄ የቋንቋ ባህሪ ነው። ቋንቋ በየዘመናቱ እያደገ ከስር አንዳንድ ቃላቶቹን እየገደለ አዳዲስ ቃላቶችን እየፈጠረ ስለሚሄድ መጽሐፍ ቅዱሳዊ ሂብሩ የምንለው የጥንት መጽሐፍ ቅዱስ የተጻፈበትን የዕብራይስጥ ቋንቋ ማለታችን ነው። ይሄ ቋንቋ እንግዲህ በፊደላቶቹም ቢሆን በተወሰነ መንገዱ ይለያል። አሁን ካለው ሂብሩ በንግግርም ቢሆን በድምፅም ቢሆን አሁን ትርጉምም በድምጽም ቢሆን አሁን ካለው ሂብሩ ይለያል። በአንዳንድ ቃላቶችም ትርጉም ከጥንቱ ሂብሩ አሁን ያለው ሂብሩ ይለያል። ስለዚህ ሞደርን ማለት እስራኤል ሀገር ውስጥ ያሉ ዕብራይስ የሚናገሩ ሰዎች የመጽሐፍ ቅዱሱን ሂብሩ ማንበብ ሲፈልጉ ማጥናት ይጠበቅባቸዋል። ካልሆነ ግን ሞደርን ሂብሩ መጽሐፍ ቅዱስ አላቸው ለእነሱ ማለት ነው። አሁን ያለው ልክ እኛ የአማርኛ መጽሐፍ ቅዱስ እንዳላቸው ሞደርን ሂብሩ ባይብል አላቸው። ግሪክ ሀገርን ቢታይን ሞደርን ግሪክ ሂብሩ ግሪክ መጽሐፍ ቅዱስ አላቸው። ለምንድነው የጥንታዊ ግሪክ እና ዘመናዊ ግሪክ ይለያያል። አሁን በ የነዚህ የመጽሐፍ ቅዱስ መዝገበ ቃላቶችን ብንመለከት የሞደርን መዝገበ ቃላትና የጥንቱ ግሪክ እና የሂብሩ መዝገበ ቃላት ሁለቱ የተለያዩ ናቸው። ለዛ ሁሉ ጊዜ የመጽሐፍ ቅዱሳዊ ሂብሩ ወይም ቢብሊካል ሂብሩ የሚባልበት ምክንያት የሆነን ዘመን የሚያመለክት የተጻፈበትን ዘመን የሚያመለክት ስለሆነ ነው ከዛ ነው ብሉይ ራሱ የተጻፈበትን ዘመን ስለሚያመለክት በዛ ዘመን የነበሩትን ጽሁፎች መሰል ጽሁፎችን ሁሉ መቃኘት ይቻላል። በዚህ ትርጉም ይሄንን ማለት ይሄንን ቋንቋ በደንብ ያወቀ ሰው በዛ ዘመን የነበሩትን መጽሐፍ በደንብ መረዳት ይችላል። በተለይ በዕብራይስ ቋንቋ የተጻፉ መጽሐፍት። ይሄ እንዳለ ሆኖ ዘመናዊውንም በዘመናዊም ላይ እንደው የተሻለ ሀሳብ ጥሩ ሀሳብ ማግኘትም ይችላል። ለምሳሌ አማርኛችን እንደሆነው ማለት ነው። ጥንታዊና አማርኛ ለመረዳት አሁን አስተምሩ የጥንቱን የዕብራይስጥ ቋንቋ ያወቀ ሰው የዘመናዊውን ለማወቅ ደግሞ የተሻለ ቀረብ ይላል፣ ማለት ለውጡ በጣም ዲስኮንቲኒቲ የለውም ማለት ፈጽሞ ሌላ አይነት ነው የሚባል ሳይሆን የሆነ መሻሻል ስለሆነ የበለጠ መረዳት ይኖራል። የሚቀጥሉ ቃላቶች፣ ሀሳቦች ስላሉ ማለት ስለዚህ፣ አሁን ስነ ጽሁፎቻቸውንም ለማንበብ ለምሳሌ ስለነሱ ባህል አወቅ ማለት መንፈሳዊ ሕይወታቸውን ተረዳህ ማለት ነው። ከዛ ሕይወት ዞር አይሉም አደለም። ስለዚህ ከዚህ አንጻርም ያለውን ጠቀሜታ አልተመለከትከውም። እንግዲህ ስለዚህ መጽሐፍ ነው እንጂ ያወራነው ስለ ቢብሊካል ሂብሩ ኢንትሮዳክሽን ቱ ቢብሊካል ሂብሩ ወይም ደግሞ መጽሐፍ ቅዱሳዊ ኤብራይስ ቋንቋ ማስተማሪያ ነው እንጂ። በመጽሐፍ ቅዱስ ስናፈታት ውስጥ ከሚነሱ ነገሮች አንደኛው በዛ ዘመን የኖሩ ሰዎች ማለት እብራውያን የሚሆኑ የግሪክ ሰዎች ወይም ደግሞ የግሪክ ቋንቋ ይናገሩ የነበሩ ሰዎች አኗኗራቸው ምን ይመስላል፣ መንፈሳዊ ሕይወታቸው ምን ይመስላል፣ እንዴት ነው በር የሚኖሩት የሚሉ ነገሮችን ማጥናት መጽሐፍ ቅዱስን ለመረዳት በጣም ወሳኝ ነው የሚሆነው ማለት ነው። እነሱ ይሄ ባክግራውንድ እንትኑን ማጥናት በጣም ወሳኝ ነው የሚሆነው ማለት ነው። ለመረዳት ያንድን ዘመን ታሪክ በደንብ ያወራል። መጽሐፍ ቅዱስ የተጻፈበትን ዘመንና ቋንቋውን ምን ማለት እንደተፈለገም ግራ እንዳንጋባ ሆኖ ግራ እንዳንጋባ ሆኖ ይረዳናል። በዚህ ረገድ አሁን የአማርኛው መጽሐፍ ቅዱስ ራሱ ከጥንቱ በጥንት ከግዕዝ እየተዳቀለ አይደል ከግዕዝ ብዙ ነጻ ሳይወጣ የተጻፋል 1954 1947 ምናምን የሚባሉ አለም እነሱ ከዚህ ዘመናዊ ቋንቋ አማርኛ ጋር ለመግባባት ያስቸግራሉ። እውነት ነው። በጣም የቋንቋ ባህሪ ነው። በየጊዜው ቋንቋ እያደገ የተወለደ እንደዚህ ስለውጡ ስለሚሄድ ሁሉ ጊዜም የመጽሐፍ እኔ እንግዲህ የመጽሐፍ ትርጉም ስራ ውስጥ ለተወሰነ ጊዜም ሰርቻለሁ አጥንቻለሁም። ያንንም ማለት በትምህርት ደረጃም የመጽሐፍ ቅዱስ እንትን ለማጥናት ሞክሬያለሁ። ስለዚህ እነሱ የማለት ይሄ ለውጡ ያለ ነው ለማለት ነው አሁን እንግዲህ አናሲሞስ በጣም ትልቅ ትን ነው ማለት ትልቅ ሀሳብ ነው ይህንን ሀሳብ ወደፊት የበለጠ እያሻሻላችሁ ትሄዳላችሁ ወይስ አሁን የቀረጻችሁትና ይሄ ነው የምትለው ነገር አለ በመሀል ላይ ለምሳሌ አሁን እኔ እንደማየው ብዙ ችግሮችን ይፈታል ለምሳሌ የመጽሐፍቱ ቅዱሶችን ብቃትና ጥራት ሊወስን ይሞክራል። ከአሁኑ ጀምሮታል። እንደገና ደግሞ በፀሐፊያን በክርስቲያን ፀሐፊዎች ዘንድ ያለውን የማሳተም ችግርም በአስር ፐርሰንት ይፈታል አይደለም። ከዚሁ ጋር ተያይዞ ምናልባት ሀሳባችሁስ ካለ እንድትነግረኝ ይፈልጎ። ስርጭቱንም በተመለከተ ምን ምን እያሰባችሁ ነው? ራእያችሁ እንዴት ነው? የቅርብ ጊዜ፣ የረዥም ጊዜ እያላቸው ነው። እንግዲህ ይሄ ጅማሪያችን ነው የሚሆነው። ቅድም እንዳልኩት ወደ ዘጠና የሚደርሱ የማብራሪያዎችን ለመስራት መንገድ ጀምረናል። ሌሎች መጽሐፍቶችንም እንዲሁ ለመስራት መንገድ ላይ ያለ ነው። ስርጭቱን በተመለከተ እንግዲህ እስካሁን ድረስ እያደረግን ያለነው ነው ማለት መንፈሳዊ መጽሐፍቶችን ለሚሸጡ ተቋማት ለነሱ እናስረክባለን። በነሱ በኩል ነው የምናደርገው። እየቆየ ሲሄድ ግን ያው መጽሐፍቶቹም እየበዙ ሲሄዱ ግን የስርጭቱን መንገድ እኛም ራሳችን ገብተንበት ለማሰራጨት እንሞክራለን። ግን ለአሁኑ ግን እንደ ኤምኬሲ ያሉ የመሰረተ ክርስቶስ መጽሐፍ ቅዱስ መደብር፣ የምስራች መጽሐፍ ቅዱስ መደብር እና ሌሎችም የመጽሐፍ መደብሮች አማካኝነት ስርጭቶቹን ለማድረግ ነው የምናስበው ማለት ነው። እስቲ ዶክተር ተካልኝ እንደው ባጭሩ ምናልባት ይሄ ትልቅ ፕሮግራም ትልቅ አጀንዳ ስለሆነ አጋር ድርጅቶች አጋር ተቋማት አሉ ያሰባችኋቸው፣ ወይስ ብቻቸውን ነው የቆማችሁት? ወደፊትስ ምን አሰባችሁ? በዋናነት እንግዲህ ያው ከቤተ ክርስቲያን ውጭ እንደዚህ አይነት ስራዎችን መስራት አይቻልም፣ ግን ከሁሉም ቤተ ክርስቲያናት ጋር አብረን እንሰራለን። የቤተክርስቲያን ከዛ ውጭ ደግሞ ይሄን ይረዱናል የምንላቸው ከውጭ ምንም አይነት ብዙ ሰዎች የሉንም። እንደ መነሻ ግን ማለት የሚደግፉን ሰዎች አሉ ነበር ማለት ያስጀመሩን ሰዎች ይህን ራእይ ይዘን እንድንነሳ ያገዙን ሰዎች አሉ። ይህንን ግን ሁልጊዜም ግን በእነሱ ላይ ተደግፈን መቆይት አንፈልግም። የምናደርገው በዋናነት እኛ ራሳችንን ይዘን መሄድ እንፈልጋለን። እንደዛ ለማድረግ የምናስበው እኔም የጋራ ራእይ ስለሆነ አንድ ላይ ለማራመድ የቱን ያህል ህብረት አላችሁ ለማለት ነው። ተመልካቾቻችን የዛሬውን ከመጽሐፍት ትሩፋት የተሰኘ ፕሮግራማችንን ከዶክተር ተካሊን ድጉማ ጋራ የተከታተላችሁትን ይመስል ነበር የዚህ ፕሮግራም ፕሮዲውሰር ተስፋዬ ካሳሁን አዘጋጅና ያለምሸት ሙገስ ነኝ። ሰላም ለእናንተ ይሁን።